በዶክተር ወርቅነ ገበየው ልጅ ሰርግ ካፕቴን አማኑኤልና ካፕቴን ማይለ ተረፈ ሰርግ ስነ ስርዓት ላይ ከተገኙት መካከል ታላላቅ እንግዶች ተገኝቷል በማለትም ነው የመረጃ ምንጮቻችን የገለጹት። ከተገኙት መካከልም አንዱ የቀድሞ የኢትዮጵያ ፕሬዝዳንት የነበሩት ፕሬዝዳንት ሙላቱ የበፊቱ እንደተገኙ ጭምርም የወጡት መረጃዎች ያሳያሉ። ዶክተር ወርቅነህ ገበየው በቅርቡ በዩኒቲ ፓርክ ላይ የልጃቸው ሰርግ ስነስርዓት እንደተፈጸመና በተለያዩ በባህላዊ እጅግ ለየት ባለ መልኩ አነጋጋሪ ሰርግ እንደነበረ ጭምርም በጣም የሌለ የቀረ ነገር እንደሌለ ጨምረም አስገራሚ ሰርግ እንደነበረ ጨምረም ነው። ይህ ወጡት መረጃዎች የሚያሳዩት በኢትዮጵያ ታሪክም የመጀመሪያው ሁለት አብራሪዎች ስጋቡ በማለትም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጨምረም ነው። ይህ ሰርግ ልዩ የሚያደርገው የተለያዩ ታላላቅ እንግዶች እንደተገኙ ጨምረም ነው። የወጡት መረጃዎችን በማስመልከትም ለእናንተ ይዘነላችሁ የመጣ ነው። ሚኪነኝ ከሚኪት ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ይዘናዊ መረጃ አግኙ። ሰላም ቆዩልኝ።